እንደምን አደራችሁ ሌሊታችሁን በእግዚአብሔር ጥበቃ ስር በክንፉ ጥላ ስር ተጠልላችሁ እንዳደራችሁ አምናለሁ ዛሬ ደግሞ ሌሊቱን ያሳደረን አምላክ ቀናችንን ደግሞ በሰላም ያውለናል ወገኖቼ ለሚገጥሙን ነገሮች በሙሉ እግዚአብሔር ኃይላችን እግዚአብሔር ክንዳችን፣ እግዚአብሔር ተስፋችን ሁሎ እንደሚውል አምናለሁ። በያልንበት ከዚህ ማለዳ ጀምሮ ወደምንሰማራበት እንሰማራለን። ከኛ ጋር አብሮ የሚወጣ ከኛ ጋር አብሮ የሚገባ አምላካችን ከኛ እና ከቤታችን ጋር ከሕዝቡ ጋራ እንዳለ በመተማመን የቀናችንን ጅማሬ በእግዚአብሔር ፊት አስቀምጠን አስረክበነው በሱ ላይ ተደግፈን ምርኩዝ ሆኖልን ቀናችንን እንደምንውል እጅግ በጣም ተስፋ አደርጋለሁ። መታመኛ እሱ ነው፣ ተስፋ እሱ ነው ወገኖቼ። በሱ ላይ ተደግፈን ሊሆን ያለውን ሁሉ የምንወጣበትን የእሱን ጸጋ በኛ ውስጥ አስቀምጦ እኑን ደግሞ እንደገና ሌሊቱን እንደጠበቀ እንዲጠብቀን የታመነ ጌታ ድምፃችንን ሊሰማ ስናነጋግረው የነፍሳችን ፍቅረኛ የሆነው ኢየሱስ ክርስቶስ ስለኛ የሞተልን በዚህ ማለዳ ነገራችንን ሁሉ ለእሱ ጠቅለን አርፈን ወደ የምንሄድበት ቦታ እንድንሄድ ይፈልጋል። ስለዚህ ተስፋችን ለሆነ አምላካችን ሌሊቱን በሰላም ያሳደረን እግዚአብሔር በጥበቃው በክንፎች ጥላ ስር ውስጥ አድርጎ የጠለለን እኛ እንደሞተ ሰው ሆነን በማንሰማበት ወቅት ዓይኖቻችን ከተጨፈኑ ጀምሮ የእግዚአብሔር ጥበቃ ከኛ ጋር አድሮ ከልጆቻችን ጋር ሆኖ ከወዳጆቻችን ጋር ሆኖ ከወገኖቻችን ጋር ሆኖ ወገኖቼ፣ ከሕዝቡ ጋር ሆኖ ባለንበት ምድር በያለንበት ቦታ ወገኖቼ በሰላም ስላሳደረን እግዚአብሔርን እጅግ አድርገን እናመሰግነዋለን። አንችልም ብለን በሌሊት በብዙ ጭንቅ በብዙ ሕመም ውስጥ ሆነን ስናጣጥር በነበረ ጊዜ ጸጋ የሚባለው የእሱ ለኛ ተልኮ እንድንችለው ሆኖ ደግሞ በዚህ ማለዳ ላይ የማለዳው ጌቶች እንድንሆን የረዳን ጌታ ስሙን እጅግ አድርገን እናመሰግነዋለን። እግዚአብሔርን ከፍ ከፍ እናደርገዋለን። ወገኖቼ እንጸልያለን። ማለዳውን ስንሰጥ እንዲህ ብለን እንለዋለን፣ ክንድ ተአምራትን ይስራ እንለዋለን። ድንቅና ታምራትህ በህይወታችን በዘመናችን ሁሉ ይከተሉን እንለዋለን። ታምራትን የምትሰራብን እንደሆን እናምናለን። በእምነት ደግሞ በፊት ሆነን እንቀበላለን። ጌታ ሆይ ቀይ ባህርን እንደከፈልክ በህይወታችን አይቻልም ያልነውን ባህር ክፈለው። ዛሬ በቀናችን ላይ ወደ ስራ የሚሄደው ከሱ ጋር አብረ እንድትወጣ የሚገጥመውን የሚገጥማትን ቻሌንጆች በሙሉ የምትወጣበትን የሚወጣበትን አቅም አንተ እንድትሰጥን። ልጆች ያሉን ልጆቻችን ወደ ትምህርት ቤት ሲሰማሩ መሪያቸው አንተ፣ ጠባቂያቸው አንተ፣ እረኛቸው አንተ ከእነሱ ጋር ሆነ ከክፉ ጓደኞች ክፉ በልባቸው በሚጥለው በክፋት በተሞሉ እንዳይጠቁ እንድትሸፍናቸው በኢየሱስ ክርስቶስ ስም በዚህ ሰዓት እንማጸናለን። አቤቱ የእስራኤል አምላክ እግዚአብሔር አባታችን ሆይ የትኛውም አይነት እየፈራን የምንወጣው ሊገጥመን ይችለናል ብለን የምንሰጋባቸውን ነገሮች ሁሉ ዛሬ ማለዳ በእጆች ላይ አንስተን እንሰጣለን በነፃነት እንድንወጣ በአንተ ተደግፈን እንድንወጣ ይልቁንም በውስጣችን የተቀመጠው የከበረውን ኢየሱስ ክርስቶስን በምንሄድበት ቦታ ሁሉ እኛና ልጆቻችን ተሸከመነው ሄደን የክርስቶስ ኢየሱስን ባሕሪ እንድንገልጥበት እኛነታችን እንድትጠቀም ሰዎች በኛ ውስጥ ያለውን ኢየሱስን ብርሃኑን እንዲመለከቱ እንድታግዘን አቅም እንድትሆነን በክርስቶስ ኢየሱስ በዚህ ማለዳ በፊት እንጸልያለን። እግዚአብሔር አምላካችን ሆይ ክብርን ሁሉ በፊት እናመጣለን። ኃያል ጌታነህ አንተ አምስት እንጀራና ሁለት አዛን አብዝተህ ህዝቡን እንዳበላ እንዳጠገብክ እንደሰጠ በረከት ጎዶሎ ስለ አይደለ ነገራችንን ሁሉ እንዲሞላ የበረከት አምላክ የሆን ከየዘላለም አምላክ እግዚአብሔር በስጋም ሆነ በነፍስ እግዚአብሔር ሆይ በብዙ በረከትህ ከኛ ጋር እንድትሆን የፈውስ ክንድ እንዲገለጥ የተአምራት ኃይልህ በህይወታችን እንዲገለጥ እግዚአብሔር አምላካችን ሆይ በዚህ ሰዓት በኢየሱስ ክርስቶስ እንጸልያለን። ጠላታችን ከፊታችን ገለል እንዲል የዘላለም አባት እግዚአብሔር ዛሬ የታቀደልን ቦታ ላይ ደርሰን ዓላማችንን በዚህ ቀን ውስጥ እንድንፈጽም ጉልበታችን ብርታታችን እንድትሆን አንተ ከፊታችን ስለምትወጣ ደግሞ ነገሮቻችን ሁሉ በእጆች ላይ ስላሉ ነገር ሁሉ በጎ ስለሚሆንልን የዘላለም አባት እግዚአብሔር በኢየሱስ ክርስቶስ ስም በዚህ ሰዓት እናመሰግናለን። ጌታ ሆይ፣ እንዳንበድል እንድጠብቀን የልባችን ሐሳብና የአንደበቶቻችን ቃላቶች አንድ እንዲሆኑልን በዚህ ቀን ላይ ሊሆን የተገባውን ያንተን ሐሳብ ያንተን ፈቃድ ያንተን ድምፅ በመስማት እግዚአብሔር ሆይ፣ ስናደርገው ራሳችንን እንድናገኝ አንተም እንድትከብር እንድታይን ጌታ ሆይ፣ በኢየሱስ ክርስቶስም በዚህ ሰዓት እንጸልያለን። ቀናችንን በእጆች ላይ አድርገናል እና ስለተቀበልከን ስለምትመራን ከእኛ ጋር አብረን ስለምትሆን በክርስቶስ ኢየሱስ ስም ስምህን እንባርገዋለን። ስለሰማህን ስም የተመሰገነ ይሁን። ይህን ጸለይን፣ በክርስቶስ ኢየሱስ ስም አሜን። ይህንን ጸሎት ከኔ ጋር የጸለያችሁ ነገር ሁሉ በጎ ይሆናል። እግዚአብሔር የተመሰገነ ይሁን። ልባችሁን ከሞላ አሜን ብላችሁ ጻፉ። እግዚአብሔር ይባርካችሁ። ቀናችሁ የተባረከ ይሁን። ደህና ዋሉ።